ነገር ግን ኢትዮጵያ ደካማ ሆና እንድትኖር ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሹ የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ፣ ለፖለቲካ ፍጆታ ብቻ ለጠላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የተሟላ ሰላም ማምጣት ያስቸግራል። የኢትዮጵያን እድገት እና በሁለት እግር መቆም የማይፈልጉ ሀገራት በጦርነት ሊያሸንፉን እንደማይችሉ ያውቁታል። ባዳዎቹ በደንብ ያውቁታል። ለምን? የኢትዮጵያን አቅም ላኪው ያውቀዋል፣ ተላላኪው ግን ይጓጓል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 አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላል የሚደራደረውን አትደራደር ደግሞ ይላል ለምን በዚሁ አጀንዳ የመቆየት ፍላጎት ስላለ በእኛ በኩል ስንጀምር ሁሉ ጋብዘናል ኦነጉንም ግንቦት ሰባቱንም ኢህአፓ ኢህአፓ የሚባል ፓርቲ ከመጣው በእኛ ዘመን እኮ ነው ኢህአፓ እኮ አይፈቀድለትም ኢትዮጵያ ውስጥ እኛን የጋበዝ ነው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 ስማቸውን ከጻፉ በኋላ ፊኛውን ንፉት አላቸው። እሰሩ አላቸው። ልቀቁ አላቸው። ከዚያ ከተወሰነ ደቂቃ በኋላ እያንዳንዱ ፊኛ የለቀቀው ተማሪ የራሱ ስም ያለበትን ፊኛ የያዛል። በርከት ያለ ሰው ነው ፊኛው ተለቋል። አንዱ ሲይዝ ስሙ አይደለም ሲለቀው አንዱ ሲይዝ ስሙ አይደለም ሲለቀው ሲጫጫሁ አምስት ደቂቃ አንድም ሳላገኘም ስሙን። አሁን ደግሞ ረፎ አላቸው። ፊኛው ይለቀቃል። ያገኘ ሰው ፊኛውን ከያዘ በኋላ ስሙን ያንብብ። ስሙ አቶ ታገሰ የሚል ከሆነ ለስታቸው ስታቸው አትወሩራው አለ። ሁሉም ፊኛ የያዘ ስም አነበበ፣ ለሚገባው ሰው ሰጠ። በአንድ ደቂቃ ውስጥ ሁሉም ፊኛ ስሙን አገኘ። መደመር እንደሱ ነው። ስትተባበር ስትተባበር ውስብስብ ችግሮች ይፈታሉ። ለዚያ ነው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሆኖ የሚሰሩት። ለዛ ነው አቶ ጌታቸው የሚሰሩት። ለዛ ለዛ ለዛ ነው ካልተደመርን አያዋጣም። እነዚህ ሰዎች አስፈላጊ ናቸው፣ እውቀት አላቸው፣ ብቃት አላቸው፣ ጠቃሚ ናቸው። የእነሱ እሳቤ ከእኛ ጋር ስለማሄድ ብቻ ከምንተዋቸው በሚያስፈልጋቸው ቦታ ብንተባበር ለኢትዮጵያ ይበጃል ነው። ለግል አይደለም ጉዳዩ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 በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አዳና ትቸገር ተቀመጥ፣ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ላል በቦታው ከነ ክብሩ እና ቀበሮ ስትሄድ አጋዘን ታገኛለች አጋዘን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 ውነት ትላታለች። አው በእኔ ንሂድ ላሳየሽ። ልክ አንበሳ ጋር ሲደርሱ ያው ልጅ እና አነጋግሬው ትላታለች አጋዘን። አገር ሰላም ነው ብላ ልታናገር ሄደ ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች፣ ግን አንድ ቀንዷ ይሰበራል። መታ ቀበሯ ጋ አንቺ ጨካኝ ዋሾ፣ አታለልሽኝ። እንዴት ልታስበይኝ በተንኮል ታመጨኛለሽ አንበሳው እኮ ሲታገለኝ አንድ ቀንድ የተሰበረ፣ ትላታለች። ወይ አጋዘን፣ ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንድሽ የሰበረው ንግሥናውን ሊያስቀምጥብሽ ቀንድ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ትንጓጓች። ስልጣን አጓጓል ሰውን እየገደለ ያለው ጉጉት ነው። እዚህ ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደውም ስታመልት ጭራው ጭራው ይቆረጣል ያጋዘመ አሁንም መታ በጣም በምሬት አንቺ ቀበሮ ክፉ፣ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራይ ተቆረጣለቻት። አንቺ አጋዘን ያምሻል ወይ ቅድም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 እና አንበሳው ይሄዳል። ቀበሯ በልታ ብልት አስቀምጣ አንበሳው ሲመለስ ሲያይ ያጋዘኗ ራስ የለም። አንቺ ቀበሮ ሌባ ሁሉን አስቀምጥሻል የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ ሶስት ጊዜ ስልቃት ትመላለስ ነበር? ወይ ጭንቅላት ችግር የሚያመላልሳት አለች ቀበሮ ይባላል እና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 አነጋግራችሁ አምጡና፣ እኛ አምቢ ሲል ጠይቁ። እየገባ ነው በየቀኑ እኮ አስርም ሀያም መቶም እየገባ ነው። ግን እናንተም ካለ አምጡ። እኛ ምንፈልገው ሰላም ነው።